በያላችሁበት በመሆኑ ዜናውን ለምትከታተሉ ተመልካቾቻችን በሙሉ እንደምን አላችሁ። በብሔራዊ የአረንጓዴ ሽልማት 2002 ፕሮግራም ለአካባቢ ጥበቃ ቱሪዝም የላቀ አስተዋጽኦ ያበረከቱ ተቋማትና ጋዜጠኞች ከኢፌድሪ ፕሬዝዳንት ግርማ ወልደ ጊዮርጊስ እጅ ሽልማት ተቀበሉ። በኢትዮጵያ ሬዲዮና ቴሌቪዥን ድርጅት የመዝናኛ ፕሮግራሞች አዘጋጅ ጌጡ ተመስገን በቴሌቪዥን ዘገባ ምድብ የአንደኛ ደረጃና የላቀ ዘጋቢ የክብር ዋንጫ ተሸልሟል። ዝርዝሩ ሽበሺ ለማ ያቀርበዋል። የዚህ አረንጓዴ ሽልማት አይነተኛ ዓላማ በአካባቢ ጥበቃና አስተዳደር ላይ በጎ ስራን እየሰሩ ላሉ ግለሰቦችና እና ድርጅቶች እውቅና ለመስጠትና ለማመስገን እንዲሁም እነሱን ሆኑ ሌሎች የተሻለ እንዲሰሩ ለማበረታታት ነው። የአካባቢ ተቆርቋሪዎች መድረክ ያዘጋጀውን የአረንጓዴ ሽልማት መርሃ ግብሩን በሸረትን ሆቴል ከሰሞኑ አካሂዷል። በኢትዮጵያ ሬዲዮና ቴሌቪዥን ድርጅት የመዝናኛ ፕሮግራሞች አዘጋጅ ጋዜጠኛ ጌጡ ተመስገንም በቴሌቪዥን ዘገባ ምድብ የአንደኛ ደረጃና የላቀ ዘጋቢ የክብር ዋንጫ ተሸላሚ ሆኗል። ጋዜጠኛ ጌጡ ተመስገን ለሽልማት የበቃው በዚሁ የእሁድ መዝናኛ ፕሮግራማችን በተስተናገዱት ሆንሶ ሃኖ ወይንም የእኛ ኮንሶ ና ሀርላ ጥንታዊ ንግድ ከተማ በተሰኙ ዘጋቢ ወይም ዶኪመንተሪ ስራዎቹ ነው። በተለይም የኛ ኮንሶ በሚለው ፕሮግራሙ የኮንሶ ዘጠኙ ባህላዊ ከተሞችና እምባ መንደሮች ድንበር ይበጅላቸው፣ በጎሳ መሪዎች የሚተዳደሩ ደኖች የሚጠበቁ የሚለው መልእክት ተጨባጭ ውጤት ማምጣቱ ለሽልማት እንዳበቃው በመድረኩ ተገልጿል። ሀርላ ጥንታዊ ንግድ ከተማ የሚለው ፕሮግራም ከተስተናገደ በኋላም በአካባቢው ባህላዊ ሚውዚየም መገንባቱ ሌላው ተጠቃሽ ምክንያት ሆኗል። በመስኩ የላቀ አስተዋጽኦ ላደረጉት ተቋማትና ጋዜጠኞች ሽልማቱን ያበረከቱት የፌዴሪ ፕሬዚደንት ግርማ ወልደ ጊዮርጊስ ሲሆኑ፣ ጋዜጠኛ ጌጡ ተመስገንም ሽልማቱ የጋራ ጥረት ውጤት መሆኑን ተናግሯል። ሽልማቱ እንዳልኩ የሀገርና የሕዝብ ነው ብያለሁ። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት እንዲሁም ሰራተኞች ጭምር ነው ሽልማቱ። መሸለሜ ያስደስተኛል፣ ያኮራኛል። ነገር ግን እንድተኛ ወይም እንቅልፍ እንዲይዘኝ የሚያደርግ አይደለም። ቀጣይ ብዙ ነገር እንድሰራ የሚያተጋኝ ማስነሻ ሞተርም ጭምር ነው።